ናሆም ፎንቲ ሶስት ቀን ብቻ ነው የጠየቀው ተብዬ፣ ኧረ በኢየሱስ ለማንም ሰው መልሰጥቼ አላውቅም። ይዘው ቲክቶክ ላይ ገዘ ለማንም ሰው መልሰጥቼ አላውቅም። ቺ ሊያሾ ተከባብረን ነው የኖር ነው። እስከዛሬ እስከዛሬ አንድ ቀን ምንም ነገር ተናገረሽኝ አታውቂም። እውነት እውነት ስናወራ ማለት ነው ነዋን፣ ፎንቲ በአንድ ዓመት ከአምስት ወር ውስጥ ጆን ዳንኤልን የጠይቀው የጠይቆ ሶስት ቀን ብቻ ነው አለች። እኔ ጆን ዳንኤልን ሶስት ቀን ብቻ አይደለም የጠየቁት። ጆን ዳንኤል ዳንኤል አንድ ዓመት ከአምስት ወር ሲታሰር እኔ ዘጠኝ ወሩን ኢትዮጵያ አልነበርኩም ጭራሹ ኡጋንዳ ነበርኩ። የነበርኩት ስድስት ወሩን ነው እዚህ የነበርኩት እና በስድስት ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ዳንኤልን ጠይቀዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው፣ እኔ ጆን ዳንኤልን ጠይቄው ስወጣ ነው ለመጀመሪያ ጊዜ ራሱ የተገናኘ ነው። እዛ ነው ያዩዋት፣ በአይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ ሶስቴ እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈለገ? እውነት እውነት የምር እኔ ሶስቴ ብቻ ከሆነ የጠየቅኩት እሱ ለምን ዛሬ ማውራት አስፈለገ? የምር ለምን ዛሬ ማውራት ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ምናም ብላ አውርታለች። አሁን ላይ ናሆም ፎንቲ ሶስቴ ብቻ ነው የጠየቀው አለች። ለምን ከዚህ በፊት ግን እነ ናሆም ፎንቲ ብዙ ጊዜ ይጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው። በተለይ ደግሞ ኮመንቱን አብረው ችግር የለም ዩርዲ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ የመሳደ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ወይ ምናምን ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬድ ነው እኔ እነዚህ እንደነዚህ አይነት ወሬዎችን እራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናቸው ወይ ደህና ናችሁ ጌታን የምሬድ ነው እንዴ እንዴ ለጆን ዳንኤል እኮ እኔ እኮ ለጆን ዳንኤል እኮ ማለት እኔ እኮ ጋንደውኝ ማን ነበረ ማን ነበረ ለጆን ዳንኤል ላይቭ ላይ ወጥቶ አልቅሶ ይቅርታ አስጠይቅ የነበረው ማን ነበረ ለምን ሾርት ሚሞሪ እንሆናለን? ጌታ ምስክሬ፣ ማን ነበረ? ማን ነበረ? ስንት ጊዜ ይቅርታ እያለ ቪዲዮ ሲሰራ የነበረው ማን ነበረ? አሁን ሁሌ የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። የሆነ አጀንዳ ሲጠፋ የሆነ አጀንዳ ይመጣል። አሁን አጀንዳው ደግሞ ወደ እኔ ይዞራል። ናሆም ፎንቲ አስመሳይ ነው፣ ድሮም አውቄው ነበር። እኔ የእኔ የምላቸው ሰዎች ምናምን ምናምን ነገር ኮሜንት ላይ ገብተው ድሮም አውቄው ነበረ፣ አስመሳይ ነው ምናምን። እንዴ፣ ኧረ ብራዘር ተረጋጋ። እንደዛ አይደለም፣ እንደዛ አይደለም፣ ጌታ ምስክሬ እንደዛ አይደለም። ለማንም ብዬ የምኖር ሰው አይደለም፣ ለራሴ ብዬ ነው የምኖረው። ባይዘው ህይወቴ ላይ አሬም በልቼ ነው እዚህ ጋር ቁጭ ያልኩት። መከራ ዬን አይቼ ነው እዚህ ጋ ቁጭ አልኩት። ባይዘው ማንም አግዞኝ አይደለም፣ ውስጥ ማንም ሰው አግዞኝ አይደለም። ማንም ሰው ማንም ሰው አግዞኝ እኔ እዚህ ጋ አልኩኝ። ኢየሱስ ምስክሬ ነው። የእኔ ምስክር ኢየሱስ ብቻ ነው። ማንም ሰው አይደለም። ማንም ሰው ይስደበኝ፣ የፈለገ ፎቶን እየለጣፈ ይስደበኝ፣ ደበኝ ምን ይበለኝ። እኔ ካሳለፍኩት ህይወት አይበስም ቲክቶክ። እኔ ካሳለፍኩት ህይወት አይበስም ባይዘው ሌላው ነገር ደግሞ የዳናይት ኮመንት ላላችሁ ነገር፣ የዳናይት ኮመንት ደግሞ እኔና ዳናይት ጋር አለመግባባት ያለመግባባት ነው። እኔና ዳኑ ዛሬ ራሱ አሁን ራሱ ከመግባት በፊት እያወራን ነበረ በስልክ ትናንትና ከትላንት ወዲያም አውርተን ነበረ በስልክ። እና ባለመግባባት ውስጥ ነው ገባችሁ። አለ ባለመግባባት ነበረ የዳኑ ኮመንት የጻፈችው፣ እንጂ ሌላ እሷ ምንም ክፋት አስባ ወይ ምናምን ወይ ምናምን አይደለም። እኔ ጆን ዳንኤል አልቅሷል ስል በቃ የእሱን ይሆናል አለ ማልቀሱ ምናምናም ነገር ያው ቤተሰብ ምናምን ነገር ሲሰማ ሌላ ነገር ይመስላል እና ለዛ ነው ከፍቷት ነው እሷም እንደዚያ ያለችው። እኮ አወራን በቃ አለቀ። ሌላ ምንም አይደለም። ገባ አይ ነው መልስ መልስ መስጠት ግዴታ ስለሆነ ነው እንደዚህ ይሄን ነገር ማለት ነው ይዘው። በጣም ማክስ ያስልጣል በጣም ማክስ ያስልጣል። ኢየሱስን ነው የምልሀል ማክስ ያስልጣል እንዴ በ በ ነው ሶስት ቀን ብቻ ነው የጠየቀው ተብዬ። ኧረ በኢየሱስ እኔ ምንም ባላረግኩት ነገር ለምንድን ነው? ለምን ጌታ ምስክር ይምሪን። ኮ አዋርዱ ላይ ነሆን ፎንቲ እንደዚህ አልሄደም፣ እንደዚህ አላለም። በምን አወቅሽ? ጌታን በምን አወቅሽ? እኔ አዋርዱን ጆን ዳንኤል ጋ ይዤው ገብቻለሁ ብያለሁ። ገብቻለሁ ፍራይዴ ናይንትስ እንደውም እኮ ነበሩ። ገብቻለሁ አላልኩም እንዴ። ይዘ መግባት እኳ አይቻልም ሲለኝ፣ አዎ አይቻልም፣ እዛማ ይዞ መግባት አይቻልም አልኩኝ። አዎ እና እኔ ለምንድን ነው ግዴታ ማውራት? እኔ አሁን አጀንዳ ስለጠፋ አጀንዳ ስለጠፋ እንደዚህ ብላ ማውራቷ አስፈላጊ አይደለም። እኔ ምንም እኮ መሰዳደብም የሆነ ነገር መባባል ምናምን አልፈልግም ባይዘው፣ ከማንም ሰው ጋር። ከዚህ በፊትም ማንም ሰው ሲሰድበኝ ለማንም ሰው መልስ ሰጥቼ አላውቅም። ለማንም ሰው መልስ ሰጥቼ አላውቅም ባይዘው። ቲክቶክ ላይ ገንዘሬ፣ ለማንም ሰው መልስ ሰጥቼ አላውቅም። እኔ እኔና አንቺ ሊያሾ ተከባብረን ነው የኖር ነው። እስከዛሬ እስከዛሬ አንድ ቀን ምንም ነገር ተናገርሽኝ አታውቂም። ዛሬ ላይ መተች ግን እንደዚህ መናገር የለብሽም፣ ለዛውም በማታውቂው ነገር። ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ናም ብለሽ አውርታሽ ልክ ዛሬ ሶስት ቀን ብቻ ነው። ናሆም ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ ነው። ሰው ያምናል እግዚአብሔርን ሰው ያምናል ሁሉን ነገር ደግሞ እናንተም አትመኑ በቃ ሁሉን ነገር ለምን ታምናላችሁ? የተባለ ነገር ሁሉ እውነት ነው እንዴ እንዴ የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ እኮ እኔም እኮ መጠየቅ አለብኝ ዝም ብያር መሰደብ ያለብኝ ስሰደብ ዝም ጌታ ምስክሪ ስትሰደብ ዝም እኔ መመለስም አልፈልግም ነበር፣ እግዚአብሔር መመለስም አልፈልግም ነበር። ባይዘዌ ግን ሲበዛብኝ ነው። ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ቪዲዮ ናሆም ፎንቲ እንደዚህ አድርጓል፣ ናሆም ፎንቲ እንደዚህ አድርጓል ለሚል ነገር ሲበዛብኝ ነው። እኔ እንደዚህ የተናገርኩት በዚህ ልክ ማለት ነው። ጃዬ ወይ ልውጣለን እያወራ አይ አብሽር፣ ችግር የለም ወይ ምን ተፈጠረ?

አንድ ወአንድ ወጥ ዘምሉኝ አንተን እንዳላነካካችሁ አይ ባይ ዘዊ ልንገራችሁ አቁ ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ነገሮች አሉ። እውነቴን ነው የምላቸው ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ሊወሩ የሚገቡ ማውራት የማልፈልጋቸው በጣም ብዙ ነገሮች አሉ። ግን ላሽ ብዬ ነው ብዙ ነገር ላይ እኔ ላሽ ብዬ ነው ማለት በጣም ብዙ ነገር ላይ ስሰደብም ምስልም ምንስልም እንዲህ ምንም በዛ ልክ እኔን አጀንዳ አድርጎ እኮ ዩቲውብ ላይ እንደዛ እኔን እኔ ብቻ አጀንዳ እኔ እግዚአብሔር ስሜት አይጎዳም። ባይዘው እኔ ስሜት አይጎዳም። እውነቴን ነው እኔ ስሜት አይጎዳም። እውነት ግን በቃ እንደዚህ አይነት ነገር እያመናችሁ እኔን ለማዋረድ አትሞክሩ። ጌታ ኢየሱስ ምስክር፣ አታዋርዱኝ። ለማዋረድ እኔ የሆነ ለመጣል እኔን የሆነ ነገር ናሆም ፎንቲ ማንንም ሰው አያግዝም። ናሆም ፎንቲ እንደ አንተ እኔ እንደኔ፣ በኢየሱስ ስም በጌታ በኢየሱስ ስም እንደኔ አዳዲስ ጌመሮችን የሚያበረታታ ሰው አለ? እንዲህ በኢየሱስ ስም ሪንግላይትና ወንበር፣ ላፕቶፕ እየገዛው ስልክ እየገዛው ኢየሱስን እንዴ ያደረግነውን ነገር ሁሉ እናወራለን በቃ ይሄ ነው ለማንኛውም ከዚህ በላይ ምንም ማለት አልችልም ከዚህ በላይ ምንም ነዋን ፎንቲ አስመሳይ ነው ብላችሁ የምታስቡ ሰዎች በዚሁ ቀጥሉ ነዋን ፎንቲ ጥሩ ሰው ነው ብላችሁ የምታስቡ ሰዎች በዚሁ ቀጥ እንደፈለጋችሁ ይስ እኔ ግን በራሴ ማንነት ነው የምኖረው እንጂ አንድ አቅስ ነገራችሁ አስመሳይ ሰው አይደለሁም። የራሴ ኔ የምነገራችሁ ነገር ማመን አለማመን የእናንተ ፋንታ ነው። እንዲሁም ባለፈው አዶናይ ጥሩ ንግግር ተናግሯል። ሲሆንም ገነትም ልብሽ ውስጥ ነው ያለው ትክክለኛ ነገር ነው። እውነት እኔ የማወረውን ነገር በመጥፎ ማሰብ ትችላላችሁ፣ በጥሩ ነገር ማሰብ ትችላላችሁ። መፍታችሁ ነው ብቻ ይህን ነው የምላችሁ። በቃ 13 ሰዎች ወሬው አልቋል።

የጆን ዳንኤልን አካውንት ሶስት ሚሊዮን አስገቡት፣ እሺ ገይዝ። ለጃኒኩ እየላኩላት ነበረ። አሳዘነኝ። ሰውዬ ነቃ ደንገጥ አስገባቸው። ጌም። ሂዱ ሂዱ ጋይስ፣ ሂዱ ሁላችሁም፣ ሁላችሁም፣ ሁላችሁም፣ ሁላችሁም፣ ሁላችሁም ለናሆሜ፣ ለናሆሜ ፍቅር ሁላችሁም ግለጽ። ሁላችሁም ይሄ ልጅ ምንም ያደረገው የለም፣ በዘር አልተነካካ፣ ሃይማኖት አይሳደብ፣ ማንንም ሰው እየወጣ እየሰደበውን እንኳ የሚሰዳደብ ልጅ አይደለም። ስለዛ አንድ ሰው ላይ በዚህን ያህል ሰው ሲያሰፈስፍ ሁላችሁም ሄዳችሁ ተቃወሙ። እኔ ሌላ ማናችሁንም አደለው። የእኔ ልጆች፣ የእኔ ደጋፊዎች፣ የኔ ወዳጆች እዚ አትጻፉልኝ። እሱ ቤት ሄዳችሁ ሁላችሁ ማሳየት ፍቅራችሁ። ጨርሻለሁ

ጽፍ ይላታለ እና ልመጣ ነው እና ናሆም ምን ሲመጣ ብላ ወጣች። ዲቦ ማ ላይብ